ሰላም ጤና ይስጥልኝ። ውድ የተከበራችሁ የአሽ ማሪቲዩ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? በያላችሁበት ሰላማችሁ በዚህት ይበልልኝ። ዛሬ ደግሞ እንደምታዩት በሳሉና ላሀም ወይም ያረቦች ስጋ ወጥ አሰራር ይዤላችሁ መጥቻለሁ። ሳሉና ላሃም ይሉታል። እንግዲህ ከለሩ ምንሆንም ህይወት እንደምታዩት፣ ካለሩም እንደዚህ ነው የሚወዱት። እንደዚህ ሳልሳ ምናምን ሲበዛበት አይወዱም። ትንሽዬ ሳልሳ ነው ያደረኩት፣ ግን ይሄው ካለሩ እንደዚህ ነው የሚወዱት ካሮት፣ ድንች፣ ኮሳ፣ አጠቃላይ የአትክልቶች እሱም ኩድራ ይባላል። ኩድራ ጨምሬ ያለው አንድ ሎሚ እንደምታውደረቅ ሎሚ እና ይህን ይመስላል ወዲያ አሰራሩ ይሄዳል። እሺ ውድ ቤተሰቦች፣ አሁን ወደ አሰራሩ ሲሄድ ስጋውን እንደዚህ እየቀቀልኩት ነው። ቀቅዬው ውሃውን እዴፋዋለሁ። ውሃውን ውሃውን አንዴ ገንፈል ሲል እዴፋዋለሁ ማለት ነው። እዚህ ጋር ደግሞ ቲማቲም፣ ሽንኩርት፣ ነጭ ሽንኩርት፣ ቅመማ ቅመሞች ደግሞ ሁለት ደረቅ ሎሚ ፍልፍል አስወት የከሙን ፖውደር ይሄ ደግሞ ፋብሪከር ነው። ቅመማ ቅመሞች በአይነት ቤታቸው ያሉትን ቅመማ ቅመሞች ቅመማ ቅመሞች መጨመር ትችላላችሁ። እዚህ ጋር ደግሞ ይሄ የማጂ ፖውደር ነው፣ የማጂ ዱቄት ነው እና ውድ ቤተሰቦች እንግዲህ ስጋው እንደነገርኳችሁ ገንፈል ሲል እደፈዋለሁ ውሃውን። አረቦች በአብዛኛው እንደዚህ ነው የሚወዱት። እንደኛ አቁላልቶ ምናምን አይወዱም። እዚያ ደግሞ ሩዝ ነጭ ሩዝ ነው የምቀቅለው፣ በነጭ ሩዝ ነው የሚበት እሺ ውድ ቤተሰቦች እንግዲህ እንደዚህ አጠንፍፊዋለሁ። ውሃ እዚህ እንዳዲስ አር እንትና ማለት ከዛ ይሄ ሲፈላ ይሄ ሲፈላ ማለት ነው። ውሃውን እንደነገርኳቸው የመጀመሪያውን ውሃ አጠንፍፊዋለሁ። ሲፈላ ሽንኩርት ጨምራለሁ። ያለውን ቅመማ ቅመም ሁሉንም ባንድ እጨምረው እጨማምረውና እዚሁ ባንድ ይበስላል ማለት ነው። አብዛኛዎቹን አረቦች እንደዚህ ነው የሚወዱት። ውድ ቤተሰቦች የአረቦች አረቦች ሳሉና ወጥ እንደዚህ ነው። ዘይት ምናምን አልጨምርም ለእናንተም ይጠቅማቸዋል ብዬ ነው ይሄን የማሳያችሁት። ዛሬ ያችሁት አሁን ውሃው ራሱ ንጹህ ነው። አሁን ሽንኩርት ጨምራለሁ ከላዩ ላይ ማለት ነው። እንግዲህ እንደዚህ በነገራችን ላይ ሁሉንም በአንድ ላይ ጭምር ሁሉንም ቅመማ ቅመሙንም ከሎሚው ውጭ ሁሉንም ጭምር እዚሁ ከዛ ክድን ይበስላል ማለት ነው። ባንዲ ላይ እንደዚህ ይበስላል። ከዛ ድንች፣ ካሮት፣ ኩድራ ሁሉም በአንድ ኩድራ አትክልት አይነቶች ኩድራ ነው የሚባሉት። እነሱን ድንች ካሮት እና ኮሳ ባዲንጃን አድርጌ ጨምርበታለሁ ማለት ነው። ትንሽ ከበሰለ በኋላ አሳያቸዋለሁ። ቀለል ያለ ነው፣ ለእናንተ በጣም ቀላል ነው። አረቦች ደግሞ እንደዚህ ነው የሚወዱት እንደኛ አቁላልተን እንደ ኢትዮጵያ ማለት ነው አቁላልተን እንደዚህ ስንሰራ አይወዱም። ለምን እንደው አላውቅም፣ ግን ሁሉም አረብ አይደሉም ግን ማይ መዋጥን ዋናዎቹ እዚሁ ትውልዳቸው እዚሁ ሆኑት እንደዚህ ነው የሚወዱት ማለት ነው። ሩዝ ብነጭ ሩዝ እየቀቀልኩኝ ነው ያላችሁ። ሰላጣ ደግሞ እዚህ ጋር እየሰራሁ ነው። ይሄ ታምቡላ ይባላል። እዚህ ቀይስር ፈቅፍቄ በዚህ እዚህ ጋር ጨምራለሁ ማለት ነው። እዛ ሌላም ሰላጣ አለ የሰራሁት ላሳያችሁ ይሄ ማለት ነው የሰላጣ ደግሞ ረቻለው ሰላጣ፣ ቲማቲም፣ ክያር፣ ይሄ መልፉፍ ጥቅል ጎመን ነው። ከስ እንደዚህ ሳደባለቀው በጣም ነው የሚያምረው እንደተሳያችሁት ብዙ አይነት ሰላጣ ስታይል ስታይል አሰራር ስታይል ማለት ያው አቆራረጡ ነው እንጂ ሰላጣ አሰራር አሳያችኋለሁኝ። ለማንኛውም ማለት ነው ከፈለጋችሁ ኮመንት አስቀምጡልኝ፣ የምትፈልጉትን አስተያየት ካላችሁም እንደዚሁ እሺ ውድ ቤተሰቦቼ፣ አሁን ድንች እና ካሮት ታጥፍ ያለው እጨምረዋለሁ ማለት ነው። ሳልሳ ተማት ምናምን አልጨምርም። ሳልሳ ተማት አልጨምርም ውድ ቤተሰብ፣ እንደዚህ ነው የሚወዱት። ከዛ እዚህ ጋር የድምብላል ቅጠል ወይም ከዝባራ ከዝባራ ወይም መቅዱናስ ፈትስም ነው ያለው እሱን እንደዚህ ከትፍ ያለው ሰራጣይም ደግሞ ይሄው ታምቡ ላይ ይሄን ይመስላል። ስጋው ይበስሏል። እንግዲህ ትንሽ ነው የሚቀረው፣ ትንሽ አንድ ሰላሳ ደቂቃ ከበሰለ ይበቃዋል። እንደምታዩት ከለሩን ህይወት እርድም አልጨመርኩም፣ ሳልሳም አልጨመርኩም። እንደዚህ ያኔ በኛ ጋር አልጫ ወይም መረቅ እንደማለት ነው። እዚህ ጋር ነጭ ሩዝ ቀቀያለው። ቀያ ልክ ያለው ነጭ ሩዙን እዚህ ጋር ደግሞ ሰላጣ። እነዚህ ይሄ ደግሞ ዘይት ዘይቱን፣ ጨው፣ እና ችብስ ሮማን ነው። ሎሚ፣ ጨው፣ ዘይት፣ ዘይቱን፣ ሎሚ፣ ችብስ ሮማን ነው። ሶስት ማለት ነው። የሰላጣ ሶስት ለብቻ ነው የምሰራው። እዚህ አልቀላቀለም። በኋላ እነሱ እንደ ፍላጎታቸው ነው የሚጨምሩት። እሺ ውድ ቤተሰቦች እንግዲህ ይሄን ይመስላል ወጤ። አሁን ላይ አሁን ሰሃን ላይ ላደርግ ነው። ይሄን ይመስላል። ከለሩም እንደምታዩት እንደዚህ ነው መሆን ያለበት። አረቦቹ እንደዚህ ነው የሚወዱት። ውፍረቱ ቅጥነቱንም እንደዚህ ማየት ትችላላችሁ እንደዚህ። እሺ፣ ውድ ቤተሰቦች እንግዲህ ይሄን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። እንደምታውት ከለሩንም፣ ሁሉንም በደንብ ማየት ትችላላችሁ። እነሱ በጣም ነው የሚወዱት። ለኛ ሀገር ደግሞ ያው ይሄ እንደዛ አይደለም የምንሰራው። እነሱ ግን በጣም ነው የሚወዱት። ባይ፣ ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ።